ቤተሰብ የዛሬ የዛሬ ይለያል። በእውነት ነው ምላችሁ ይለያል። ብሩኬ የዛሬ ያስቀመጠው ጥቅስ አለ። በጣም የገረመኝ ጥቅስ ነው። እውነት ነው። ለዚህ በአሁን ዘመን ሁሉም ለሆዱ ሟች ነው። የዚህ ዘመን ሰው በጭንቅላቱ ሳይሆን በሆዱ ማሰብ ጀምሯል መሰል፣ ሰግጠው ቀሩ። እውነቱን ነው። ሁሉም ሰው በሆዱ ነው የሚያስበው። የሆነ ነገር ስትነግረው አይቋጥርልህም አንተን ለማዋረድ አንተን ለማጋፈጥ አንተን ዝቅ ለማድረግ የሚመኝ ህዝብ ነው ያለው በአሁኑ ሰዓት ማለት ነው። የምናገረው ትክክል ነው የተናገረው ሁሉም ሰግጠዋል። ለሆዱ ሚኖር ብቻ ነው ያለው በአሁኑ ሰዓት እና ዛሬ በጣም የገረመኝ ነገር ቤተሰብዬ፣ አንዱ ልጅ ምናላ መሰላችሁ ሀይሚን አፈቅራት አለው የሚል ልጅ ነው። ወዳት አለው አፈቅዳት አለው። ሁሉን ነገር ለሀይሚ ማድረግ እችላለሁ ብሎ አፉን ሲከፍት ነበረ። እና ምን እንደከፈተ አፉን ምን ብሎ እንደተበረጠቀ ልንገራችሁ። ምን አለ መሰላችሁ ለሀይሚ ከባድ ስጦታ አለኝ እና ለሀይሚ እንዲደርስልኝ እፈልጋለሁ። እና የሀይሚ ስልክ አግኝቼ ነበር፣ ግን ሀይሚ አታነሳም ስልክ እና ምን ባደርግ ይሻለኛል አለኝ፣ ልጁ ማለት ነው። እንደዛ ብሎ ጠየቀኝ። እኔ ደግሞ ምን አልኩት፣ አይ ሃይሚ ብዙ ጊዜ ብዙ ሰዎች ስለሚያስቸግሯት ተሳዳቢም ሰዎች አሉ፣ ጥሩ የሚናገሩም ሰዎች አሉ። ግን እንደ ተሳዳቢ ስትል ብዙ ጊዜ ስልኳን አታነሳም። ስለዚህ መላክ የምትፈልገውን ነገር በእኔ በኩል ላክና ለሃይሚ አደርስላታለሁ ብል ምን ቢል ጥሩ ነው፣ አንቺን እታምንሻለሁ እና ምን አባ እኔ ካላመንከኝ ታለ እና ምን አባ በእኔ በኩል ትልካለህ ታዲያ በጣም ነው የገረመኝ። አንቺ ልታምንሽ ያለው ወይም ሂጂና አለኝ። ሂጂና ሃይሚ ጋ ሂጂና ከሃይሚ ጋ ሆነሽ ሃይሚን አገናኝኝና ላናግራትና ኔ ስጡተን እኔ ራሴ ነግራታለሁ። ምልክላት በመንገድ እንደምልክላት ምልክላት ነግራታለሁ። አፈር ትበላለ፣ ሃይሚን ለማግኘት ማለት ነው። አፈር ትበላለ ድንጋይ። በጣም ነው የገረመኝ። እናንተ እንዴት እንዳቃጠረኝ ብታዩት እና ሃይሚን አፈቀርኳት ምናምን። እሷ ደግሞ እኔ እኮ ምን አገባኝ? እናንተ ትልካላችሁ ተቀብለን እንሰጠለላ። ሃይሚ ምንም ችግር የለብንም፣ ግን ሃይሚ ያንተን ስጦ ተራሱ የምትቀበልም አይመስለኝም ሳስበው። የምትልከውን ስጦ አትቀበልህም። ምን አይነት እናንተ ምን አይነት መርዛም ናችሁ የተሰበሰቡት? ከወንዶ ወንዶቹም እንደዛው፣ አንዳንድ ሴቶችም እንደዛው። ምን ጉድ ነው ግን? ሃይሚ ላይ ያላችሁ ነገር ምንድነው? ፍላጎታችሁ ከሃይሚ ወንዶችዬ? እንዴ ስንት ሴት አለ እንዴ! ስንት ሴት እኮ አለ በአገር እኮ ሴት ሞልቶ ተርፏል። ግን ሀይሚ ላይ አይናችሁ ምን እንደኔ አላውቅም ብቻ ምን እንዳላችሁ ግን እግዚአብሔርዬ ሰው ሞገስ ስጠኝ የሚባለው እንደዛ ነው። እና ብሩኬንም እንደዛው የሚያሳዱ ሴቶች እኔ ይገርመኛል ብቻ እና እንደዚህ ብሎ ልጁ በጣም ነው የተናደርኩት። አፍቃሪዋ ነኝ እኔ፣ ወዳታለሁ፣ እሞትላታለሁ፣ የምትፈልጎን ነገር አደግልለሁ። ይሄን ነገር ሁሉ ብሩኬ የማድረግ አቅም እንዳለው በዚህ አጋጣሚ ቪዲዮ ይህን ካየ ብሩኬ ብዙ ነገር የማድረግ አቅም አለው። ለሀይሜ ማለት ነው ከአንተ ምንም እንደማያስፈልጋል ልንገርህ ውሻ እና እንግዲህ ቤተሰቦች ዛሬ ሀይሚና ብሩኬ በሚገርም ቪዲዮ ነው የሚመጡልን፣ በሚገርም ቪዲዮ እንግዲህ ታውቃላችሁ፣ አንዳንድ ጊዜ ደውላለሁ። ማወቅ ያለብን ነገር ደስ ይለኛል ስለነሱ። እኔ እግዚአብሔርን ነው የምላችሁ። ልክ እንደ እህቴ ነው የምቆጣጠራት፣ ልክ እንደ እህቴ ነው። እንዴት ነው ዛሬ እንዴት ሆኑ ምናምን፣ እግዚአብሔር ይመስገን። የሆነ ልጅ አለ፣ በደህና ጊዜ ዛይ የተዋወቁት ልጅ አለ። እሱ ለኔ በደንብ አድርጎ ነው የሚነግረኝ፣ አመሰግነዋለሁ እና በቀደም ደግሞ የሚገርማችሁ ነገር እዛ ሰፈር እጅ ነበረ፣ እነሱ የሚገናኙበት ሰፈር እጅ ነበረ። እውነት የሚገርማችሁ ነገር ብሩኬን ሀይሚን ነበረ ላይ ያሰብኩት ግን ያልፈለግኩትን ሰው ነው ያየሁት። ያው ማልፈልጋቸውን እኔ ማልፈልጋቸውን ሰዎች አግኝቻቸው አይቻቸዋለው። ልክ እንደ ያ እኔ ማግኘት የምፈልገው ሀይሚንና ብሩኬን ነበረ ግን እንደ እነ ማርክን አይቻለው የማጸጌ ማን ነው ስሙ? ይሄ ዳኒ ምናምን ምናምን አሉ። ግን ሁሉም ሁሉም አንድ ሪል ስቴት ነው የተከራዩት፣ አንድ እንትን ነው የተከራዩት ሁሉም። የሚገርማችሁ ነገር ማን ነው ሃይሚን ነው ብሩኬ ብቻ ናቸው የሚለዩት እዛ አካባቢ እንጂ፣ ሁሉም አንድ እንትን ለኔ ተከራይተው የሚኖሩት ሄጄ የነበረ አይቻለው። ሀይሚን ባለፈው አይቻለሁ። ግን ያው መናገር ፈርቼ ነው እንጂ አይቻለው። ማነቅ ምናምን፣ እኔ በጣም ፈሪ ነኝ። በነገራችን ላይ ቤተሰቦች እንጂ ሁሉም አንድ ሪል ስቴት ላይ ነው የሚኖሩት ተከራይተው ማለት ነው። ሀይሚና ብሩኬ፣ ሀይሚ ብሩኬ እዛ ነው የሚኖሩ ምናምን ብለው የነበሩ፣ ግን አንዱ ደግሞ እዛ አደለ የሚኖሩት። ይህን ሀይሚና የብሩኬ ቤት ይርቃል ከዚህ አሉኝ። ከዛ በቃ እስቲ የሚገናኙበትን ቪዲዮ ለመስራት ሲወጡ የሚገናኙበትን ሰዓት ንገሩኝና ሀይሚና ብሩኬ ማግኘት እፈልጋለሁ ስላቸው፣ እግዚአብሔርን ነው ለች ቪዲዮ ሲሰሩ የሚሰሩበት ቀን እደውልልሻለሁ አሉኝ። እሺ ብዬ መጣሁን ቤተሰብዬ። እና ያው ታገኛላችሁ፣ ታዩ ታያችኋላችሁ። ግን በጣም ሌሎቹ እግዚአብሔር የሀይሚና እና ብሩኬን እኔ እንደዚህ ቀርቤ አላና፣ ግን ሌሎቹ በጣም ኩራተኞች ናቸው። እግራቸውን አነባብረው እንደዚህ የሚያያቸው እግዚአብሔርን ነው እምላችሁ። ብቻ ይሁን ለሁሉም ጊዜ አለው። እኛም አንድ ቀን እግራችን አነባብረን እንዲህ ብለን እናያለን። ችግር የለውም። እና ውዶችዬ ይሄ ሃይሚና ቡራን እግዚአብሔር ይጠብቅልን። ሃይሚና ቡራን ያገኘው ቀን እኔን ጃ ቤተሰብ እኔን ጃቅ እኔ ምን ብዬ ለንገራችሁ? ተሽኮር ምሜ እንደማያቸው ሁሉ ነው የምነግራችሁ። ተሽኮር ምሜ ተሽኮርም እያልኩ ማያቸውን ፈዝዤ ማደንዘጃ እንደተወጋ ሰው እንደዚህ ብዬ እንደማያቸው ሁሉንም የምነግራቸው ሳያገኛቸው እግዚአብሔርን ነው የምላቸው። በጣም እንደምወዳቸው በጣም በቃ ምን ያህል በግሩፕ ውስጥ ራሱ ግሩፕ ውስጥ ምን ያህል እነሱን እንደሚወዷቸው ነው መናገር የምፈልገው ለነ ብሩኬ ማለት ነው። እና ዛሬ በምገርም ደግሞ ዛሬም ሰፕራይዝ አለ ቤተሰብ፣ ሰፕራይዝ አለ። ያው በራሳቸው ታዩታላችሁ። ሰፕራይዙ በሚገርም ዛሬ ምርጥ ቢድን የሚለቀቅላችሁ እንግዲህ ለማንኛውም ቤተሰቦችዬ ሰላሙ ነው የምመኝላችሁ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ላይክ፣ ላይክ፣ ላይክ፣ ላይክ አድርጉ እስቲ ሰብስክራይብም አድርጉ።